ላይክ አድርጎልኝ። አሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ ወደ ቤተሰቦቼ እንድናችሁ ክርስቲያን ወገኖቼም ሰላም ብያለሁ። ሀባይቢ አላህ Subhanahu Wa በያላችሁበት በእያላችሁበት አላህ ይጠብቃችሁ፣ ሀገራችንም ሰላም አድርገልን፣ እኛንም ደግሞ ከእንደዚህ አይነት ፈተና ከእንደዚህ አይነት ነገር አላህ በጥላው ስር ያድርገን እያልኩኝ እንደተለመደው ባዲ ስቱዲዮ መጥቻለሁ ማለት ነው። በተለይ በተለይ መዳን ቤት ሆናችሁ ጣለይ በሚተሰሩ ለመጥፋት ያሰባችሁ እንዲሁም ደግሞ እባካችሁ ጥንቃቄ አድርጉ ማለት ነው። እና በአሁኑ ሰዓት ላይ አረቦች እንኳን ይህንን ነገር አድርጋችሁ አይደለም ሳታደርጉም በልክ የተነሳ እናንተን ህይወታችሁን አደጋ ላይ የሚጥል ነገር ባልሆነ መንገድ ስማችሁን ያጠፋሉ ማለት ነው። አሁን ግን እች ልጅ እያደረገችው ነገር በጣም ያሳዝናል ማለት ነው። እቺ ሴትዮ እውነት ይህቺ ልጅ ይህን ነገር ታድርገው አታድርገው የሚታወቅ ነገር የለም፣ ግን ከቤቷ ወጥታ ስለጠፋች ብቻ ያላደረገችውም እንኳን አደረገች ልትላት ትችላለች ማን ነው። አሁን ግን ጠፋብኝ እያለች ያለችው ምንድን ነው የአምስት ሺህ ዶላር ወርቅና እንዲሁም ደግሞ ብዙ ብር ከካዝና አውጥታ እንደወሰደች ነው እየተናገረች ያለችው ብሩ ሁለት ሺህ ዶላር፣ እንዲሁም ደግሞ ወርቁ እስከ አምስት ሺህ ዶላር። አምስት ሺህ ዶላር ማለት አስቡት እንግዲህ አጠቃላይ ሰባት ሺህ ዶላር ከቤታችን ዘርፋ ወጥታለች። ቤተኛውን ቦታ ብታገኙት ያዙልኝ አለቃትም እያለች ነው ያለችው። ልጅቷ ፎቶ አለ ሁሉ ነገሯ ሶሻል ሚዲያ ላይ አሰራጭቷል። ማን ነው በአሁኑ ሰዓት ላይ እንደ ቀላል ጣፋለው ብላችሁ የምታስቡት ወጪ፣ እባካችሁ ባካችሁ ከመጥፋታችሁ ይልቅ ምን ይደርስብኛል፣ ከኋላው ምን ይመጣብኛል፣ እና ይህን ነገር ባደርገው ህይወቴ ምን ያክል ጥሩ ህይወት ላይ እኖራለሁ፣ ወይስ በኋላ ላይ ከኋላው ምን ያስከትልብኛል የሚለውን ነገር ጠንቀቀ ብላችሁ ልታስቡበት ይገባል ማለት ነው። ስለ እንትን ማንም ውጡ ጥፉ ስላላችሁ ብቻ መጥፋት አለባችሁ ብዬ አላስብም። ገብቷችኋል? ህይወታችሁ አደጋ ላይ እስካልሆነ ድረስ የሚተናኩላችሁ ሰው እስከሌለ ድረስ እባካችሁ ስራችሁን ስሩ። ሁለት አመታችሁን ጨርሳችሁ ወደ ሀገር ሂዱ። ከፈለጋችሁ ሌላ ቤት ቀይሩ እንጂ ተነስታችሁ እንዳትጠፉ ማለት ነው። አረቦቹ እንኳን እናንተ ሰርቃችኋቸው ጠፍታችሁ አይደለም፣ ሳትሰርቁ እንኳን ምንም ነገር ሳትይዙ ህይወታችሁን ብቻ ይዛችሁ ስለወጣችሁ እናንተ ላይ ችግር ያመጣሉ ማለት ነው። ደብል ያላደረጋችሁትን እንኳን አደርገዋል ይላሉ፣ ያልሰረቃችሁትን እንኳን ሰርቀዋል ይላሉ። እንኳን አረብ አይደለም የእኛ ሰው ራሱ እንደዛ ይላል ማለት ነው። ከዚህ በፊት እኔ ያጋጠመኝ ነገር ስላለ ነው። ዘመዴ ራሴ ዘመዴ በልጅነቴ ያላደረግኩትን ነገር አድርጋለች ብላ ስሜን አስጠፍታኝ አለች ማለት እስካሁን። ግን በልጅነት የተደረገ ነገር እነሱ ረስተውታል። እኔ ግን ውስጤ ላይ ያለ ቂም ይዣ አለሁኝ። መቼም ቢሆን አረሳም። እስከ ለተሞቴ ድረስ አኬራ ላይ ሆኜ ራሱ እጠይቃታለሁ። ለምን ይቅር ማለት አልቻልኩም ማለት ነው። በህፃንነት ይህንን ነገር ያላደረግኩትን ነገር አድርጋለች ብላ ስሜን ስላጠፋችኝ ማለት ነው። ግን ያኔ ሁሉም ረስቶታል። አሁን ላይ ግን እኔ ላይ አልጠፋም አረሳሁትም፣ ውስጤ ላይ አለ። እና እንኳን የአረብ አይደለም የእኛ ሰው ራሱ እንደዛ ብሎ ስማችሁን ያጠፋችኋል፣ ባላደረጋችሁት ነገር አድርጋችኋል ብሎ። ለምን እናንተን በቃ ለምን ከኔ ቤት ወጣች? እኔ እንዴት ጥላኝ ሄደች? እኔ ለራሴ አምጥቻት እንዴት ትወጣለች? እንዴት የተሻለ ነገር ይኖራታል በሚለው ነገር በምቀኝነት ስማችሁን ያጠፋችኋል ማለት ነው። እና እንደነገርኳችሁ እነሱ ቤት እስከ ሁለት አመት ድረስ ሰርታለች። እስከ ሁለት አመት ድረስ ስትሰራ በጣም ጥሩ እንደነበረች እና እንዲሁም ደግሞ እነሱ በጥሩ ሁኔታ እንደሚንከባከቧት ያልወሰዷት ቦታ የለም ማለት ነው። የእያንዳንዱን ቦታ እየወሰዱ ፎቶ እየቀረጹ ስልካቸው ላይ ያስቀምጦታል ማለት ነው እና እህቶቼ፣ በአሁኑ ሰዓት ላይ ለመጥፋት ያሰባቸው እህቶቼ ስልካቸው ላይ ፎቶችሁ ስለሚኖር የትኛውን ቦታ ስራ ብትገቡ በሶሻል ሚዲያ ላይ ካሰራጫችሁ እናንተ ህይወታችሁ ላይ አደጋ ላይ ይወጥቃል ማለት ለምን እናንተ ወደ ሀገር ለመግባት ስታስቡ የትም ሆናችሁ ወደ ኤምባሲ መሄዳችሁ አይቀርም። ገባችሁ ለኤምባሲ ካመለከቱና ከከሰሷችሁ ግን እናንተ ወደ ሀገር መግባት አትችሉም። የትም መንቀሳቀስ አትችሉም ማለት ነው። ከዚህ ሀገር በሰላም መውጣት አትችሉም። ያልንን የከሰሷችሁን ነገር እስካላመጣችሁ ያንን ብር እስካልከፈላችሁ ድረስ ከዚህ ሀገር ንቅንቅ ብላችሁ አትጡም። ትታሰራላችሁ፣ ወይም ደግሞ ሰርታችሁ ግዴታ ትከፍላላችሁ ማለት ነው። ገብቷችኋል? እቺ ሴትዮ እያለች ያለችው የአምስት ሺህ ዶላር ወርቄን ሙሉ ጠገም ወርቅና የእናቴን ወርቅ እንዲሁም ደግሞ ሁለት ሺ ዶላር ሰርቃለች አጠቃላይ ሰባት ሺ ሪያል ሳይሆን ዶላር ሰርቃኛለች። ስለዚህ የተኛውን ቦታ ሆናችሁ ካያችሁት አትልቀቋት። ቤታችሁ የምትሰራ ከሆነ ከአን ለእኔ አስረክቡኝ፣ ወይም ደግሞ ለሹርጣ አስጡልኝ። ከስሻት አለው እናንተ ራሱ እንኳ እናንተ ቤት ከተገኘች ለዮ ለእናንተ ራሱ ጥሩ አይደለም። እና እችን ልጅ የትም ብትስራ የትም ጦቅማችሁ ለሹርጣ ሲዙልኝ ነው እያለች ያለችው እና ለመክተብ ጭምር ለሹርጣ ጭምር ከነ ፎቶዋ አሰራጭ ታታለች ማለት ነው። ይህንን ደግሞ ፎቶዋን የለቀቀው ፖሊስ ነው ማለት ነው ገብቷችኋል። ይሄ ነገር የተከሰተው ደግሞ የት ነው ካላችሁ ደግሞ ልብናን ልብናን ሀገር ነው ማለት ነው። እና እባካቸው እህቶቼ ከመጥፋታችሁ በፊት ጠንቅቃችሁ ሊታቁት የሚገባው ነገር ምንድን ነው? አረቦች እንደ ቀላል አይተዋችሁም። ሁሉም በተለይ ደግሞ ሳውዲ አረቢያ ላይ ይሻላል ሳውዲ አረቢያ ላይ እኔ መልካም ይመስሉኛል። ለምን ብዙ ልጆች ቢከሰሱ ሙንካን፣ በዚህ እንደዚህ ከፍ ባለ ነገር አደለም። ግን ልብናን፣ እንዲሁም ደግሞ ሱሪያ፣ በተለይ ደግሞ ሌላ ሌላ ሀገር ላይ የምትሰሩ እህቶቼ ባካችሁ ተጠንቀቁ። ካልሆነ ሀገራችሁ በስነ ስርዓት መግባት አለባችሁ። ገብቷቸዋል። እናንተ እነሱ ቤት ስትሰሩ ይመቃኙና ከኔ ቤት ለሚንወጣች ብለው ያልሆነ በቃ ስማችሁን ለማስጠፋትና እናንተን ለመያዝ ስለሚፈልጉ ብቻ ይከሷችኋል ማለት ነው። ከከሰሷችሁ ደግሞ ከዚህ ሀገር ላይ መውጣት አትችሉም። ንቅንቅ ማለት አትችሉም። ለምን ያንን ነገር ሰርቃለች የተባላችሁትን ነገር ወይም ሰርታችሁ ትከፍላላችሁ፣ ወይም ደግሞ የተቀጣችሁትን ቅጣት ግዴታ እስር ቤትን ታሳርፋላችሁ ማለት ነው። እና ተጠንቀቁ። ከመጥፋታችሁ በፊት አስቡ። ለመጥፋት አሰባችሁም ደግሞ በአሁኑ ሰዓት ላይ አትጥፉ። ስራ የለም። በጣም ስራ ጠፍቷል እና ጠፋለው ብላችሁ ሀሳብ ያላችሁ ሐሳባችሁን ቀይሩ። ሰዎቹ ጥሩ ከሆኑ፣ ቤቱ ጥሩ ከሆነ ስሩ። የመጣችሁበትን ስራ ሰርታችሁ ያሰባችሁትን አሳክታችሁ በሰላም አላህ ለሀገራችሁ ያብቃችሁ። ችግር ላይም ላይ ከሆናችሁ ደግሞ ወደ ሀገር ገብታችሁ ከእንደገና ተመልሳችሁ መምጣት ትችላላችሁ ማለት ነው። ግን አትጥፉ። ከጠፋችሁ በኋላ ምን እንደሚያጋጥማችሁ አታቁም የሰው ሀገር ላይ እንደ ቀላል እናንተ ጥፉ፣ ማንም መቶ ጥፉ ጥፉ ስላላችሁ ብቻ አትጥፉ። ለምን ከጠፋችሁ በኋላ ምን እንደሚያጋጥማችሁ አታውቁም። ከጠፋችሁ በኋላ ምን እንደሚያጋጥማችሁ አታውቁም። እንደነገርኳችሁ በጣም በጣም ችግር ነው፣ ወላሂ ነው የምላችሁ። እና በጣም ችግር ነው፣ ልትደፈሩት ትችላላችሁ። እንዲሁም ደግሞ ብዙ ልጆች ዱባይ ሀገር ላይ አይታችኋል ከጠፉ በኋላ እንደ ወንዶች እየወሰዱ እየደፈሯቸው እየደበደቧቸው ችግር ላይ እየጣሏቸው፣ እንዲሁም ደግሞ ከወንድ ጋር እንትም ብለው የአርግ ይዘው ልጅ ከአመጡ በኋላ ቆሻሻ ላይ የሚጥሉ ብዙ ናቸው ማለት ነው። እና ተጠንቀቁ። አላህ ይጠብቀንም ይጠብቃችሁም። የዛሬ ቪዲዮ ይህን ይመስላል። ቪዲዮን ግን ላይክ፣ ሼር ማድረጋችሁን አትርሱ። ለቻናል አዲስ ሆናችሁ ሰብስክራይብ አድርጉ፣ አዳዲስ የሚለቃቸው ቪዲዮዎች እንዲደርሳችሁ ወዳችኋለሁ አላህ ደግሞ ከእንደዚህ አይነት ፈተና እና ከእንደዚህ አይነት ችግር አላህ ያወጣን ችግር ላይ ያላችሁ ህይወቶች ያላ ከችግር ያወጣችሁ ያሰባችሁትን አሳክታችሁ በሰላም ለሀገራችሁ ከምትወዷቸው ከምትፈልጓቸው ሰዎች አላህ ያገናኛችሁ ያገናኘኝ የኔንም ልጆቼ በጣም ናፍቆኛል እናት አባቴ እንደዛውም እና ሀባይቢ ወዳችኋለሁ እናንተም ደግሞ ከምትወዷቸው ከምትፈልጓቸው ሰዎች አላ በሰላም ያገናኛችሁ ከማንም ሳይለያችሁ በሰው ሀገር ሳያስቀራችሁ እነሱንም ሳታገኟቸው ምንም ሳይሆኑባችሁ አላ በሰላም ለሀገራችሁ ያብቃችሁ። እንዲሁም ቤተሰቦቻችሁ የሞቱባችሁም ደግሞ አላ ጀነት አልፈርዶስ አላ ይወፍቃቸው፣ ለእናንተም ሰብሩን አላ ይስጣችሁ እያልኩኝ ሰላም አለይኩም ወረህመቱላሂ ወበረካቱሁ።